ሁሉንም የወጣት ክፍል በሚባል በሁለቱም የጾታ ደረጃ በሴቶችም በወጣት በወንዶችም አጠቃላይ የወጣት በጎ ፈቃድ ተግባር በርካታ የሚባሉ ተግባሮች ሲሰሩበት የቆየበት ተግባር ነው። በተለይ በጤናው ዘርፍ ቤት ለቤት የሕክምና አገልግሎት ሲሰጥበት የነበረ የደም ልገሳ ፕሮግራም እጅግ ተሻለ። ከእስካሁኑ ድረስ በተለየ መንገድ ከእቅዳችን 98 ፐርሰንቱን የፈጸምንበት ተግባር ነው ማለት ነው። ደም ልገሳ ከትምህርት ስንወስድ አንድም ተማሪ በደብተርና በእስክሪቶ ምክንያት ከትምህርት ገበታ ውጭ መሆን ያለበት የሚል የንቅናቄ ፕሮግራም ይዘን አጠቃላይ እንደ ላሊበላ ከተማ በሁሉም ትምህርት ቤቶች የተመዘገበ ተማሪ ሁሉም ትምህርት ቤቶች ላይ ተደራሽ አድርገናል። ደብተር እስክሪቶ ማለት ነው። ዩኒፎርም በተመሳሳይ ወደ አንድ ሺ ዩኒፎርም አሰፈተን ተማሪዎች ችግር ተጋላጭ የሆኑ ዩኒፎርምን ጭምር አሰፍተን የሰጠንበት በተሻለ ደረጃ ከግብረሰናይ ድርጅቶች ጋር ፕሮፖዝ እየነደፈ ጭምር ሀብት እያፈላለግን የተሻለ ስራ የሰራንበት ተግባር ነው። በዚህ አመት በግብርናው ምስን ውስጥ አጠቃላይ ይህ አረንጓዴ አሻራ መርሃ ግብርን እጅግ በአማረ በንቅናቄ የፈጸምንበት የአቅመ ደካሞችን እርሻ በማረስ አረም እምቦጭ አረም ይባላል የመጤ አረም እሱን በማስወገድ በመስመር መዝራት ዘር መዝራት ላይ አተኮረ ስንሰራ የነበርነበት የተሻለ የሚባል ነው። የአቅመ ደካሞችን ቤት በመጠገንና አዲስ ቤት በመገንባት አዲስ ቤት የገነባንበትና እና 11 ጥገና የጠገንበት ነው። በዚህ ዓመት የምግብ እህል ዱቄት በማሰባሰብ ለከፋ ችግር ተጋላጭ የሆኑ የኅብረተሰብ ክፍሎችን ለዕለት ምግብ ደራሽ ሆነንላቸዋል ደረሰንላቸዋል ከቀናት ቀናትን የሚሸጋገሩበት ጊዜ ፈጥራላቸዋልና እጅግ የማለ ስራን ነው የሰራ ነው ብለን መውሰድ ነው ምንችለው። አጠቃላይ ከህጎ ፍቃድ ተግባር አኳያ በጉልበትም በአይነትም በጥሬ ገንዘብም ከሚሊዮን ብር በላይ መንግስትን ከወጭ በማዳን ለሺህ የማህበረሰብ ክፍሎች ተደራሽ አድርገናል ማለት ነው 18000 የሚሆኑ የማህበረሰብ ክፍሎች ተጠቃሚ ሆነዋል። በዚህ በጎ ፍቃድ ተግባር ወጣቶቹም ወደ አስራ ስድስት ሺህ የሚሆኑ ወጣቶች አብረው የዚህ ተግባር ባለቤቱ ነው። እጅግ ባማረ የሰሩበት ነው እና እጅግ በጣም ደስ የሚል ስራ ነው የሰራ ነው ዛሬ ላይ በጣም ባማረ በእስካሁኑ ለየት ባለ ሆኖ በሚያቅ 420 ከወጣት አደረጃጀቶች ከሴት አደረጃጀቶች በበጎ ፍቃድ ስራ ሲሰማሩ የነበሩ 420 ወጣቶች የውቅና ፕሮግራም ሰጥተናል። ሰርቲፊኬት ለሁሉም ተደራሽ ማድረግ ያለብንን ለስራው ባለቤቱ ነው ለቀጣይ ትጥቅና ስንቅ ለማድረግ ሰርቲፊኬትም ጭምር የሰጠንበት ሁኔታ ነው ያለው። እውነት ለመናገር ወጣቱ አሁን ላይ ባለበት ሁኔታ የክረምት በጎ ፈቃድ ተግባር አይደለም በበጋውም የሚደገም ትልቅ የሆነ ለድሆች እየደረስን ያለንበት ተግባር ስለሆነ በጤናውም፣ በግብርናውም ለችግር ተጋላጭ የህብረተሰብ ክፍሎችን በመደገፍም በሁሉም የስራ ዘርፍ እጅግ ባማረ ስራ መስራት አለብን የሚል የንቃተ ህሊናው ጨምሮ፣ ከስካሁኑ በተለየ ማለት ነው አይደለም የበጎ ፍቃድ ተግባር ስብሰባ ይቅርና ለስራ እድል ፈጠራ ግንዛቤ ሊፈጠርልህ ነው ተብሎ ሲጠራ የማይገኝ ወጣት ጭምር በዚህ በጎ ፍቃድ በቃ በጣም በተሻለ እስካሁን አራት ጊዜ ገምግመናል። አጠቃላይ ሰሪ ኃይሉ ወጣቱ ባለበት ስንሰራቸው የከረምናቸውን ተግባራት አራት ጊዜ ገምግመናል። አሁን የመጨረሻ እውቅና ፕሮግራማችንን አምስተኛ ጊዜያችንን ነው። አራቱም ጊዜ አምስቱንም ጊዜ ስንሰበስብ እሑድ ቀን ነው የምናወያየው። እሑድ ቀን ስብሰባ ተጠርቶ ቀርቶ ብዙ ያን ያክል አልነበረም። አሁን ግን በጣም እያደገ እያደገ ለበጎ ፈቃድ ተግባር ያለው አስተሳሰብ እጅግ በጣም አድጎ የመጣበት ወቅት ነው ያለው። ለቀጣይም ተስፋ ያለው በጋውንም ከዚህ በበለጠ ተነቃቅተን እንሰራለን የሚል እንዲሁም በዛሬው ፕሮግራማችንን እጅግ ባማረ ለቀጣይነት ሞራል የሚሰጥ ጭምር አስተያየት ተሰጥቶበት ከጎናችሁ ሆነን እንሰራለን እስከሚል ድረስ የተለያየንበት ነው።